ሰላምታዬ በያላችሁበት ድረስ እንዴት ናችሁ? ኢንትራንስ ከተፈተንክ በኋላ የሚመጣውን ውጤት መቀየር አትችልም። ፈተናው ታርሞ እስኪመጣ መጠበቅ ብቻ ነው ምርጫ። ከሰራህ ምርጥ ውጤት ታመጣለህ፣ ካልሰራህ ደግሞ ይቆጭሃል። የቤተሰቦችን ፊት ማየት ትፈራለህ። እንደዚህ ለፍተው እዚህ አድርሰዊ፣ በራሴ ጥፋት ነው ተዘናግቼ ነው ብለህ ይቆጭሃል። እነሱን ማስደሰት ባለመቻል ታዝናለህ። በራስህ ትናደዳለን። በሌሎች ተማሪዎች ስኬት ደግሞ ትቀናለን። እኔ ማንም ተማሪ ይሄ ነገር እንዲደርስበት አልፈልግም። ለዛ ነው ይሄን ቪዲዮ የሰራሁት ናቸው ከፈተና በኋላ ውጤትህን መቀየር አትችልም ተባባልን አደል? ከፈተና በፊት ግን ውጤትህን ከፍም ዝቅም ማድረግ ትችላለን። በተለይ ከፈተና በፊት ባለው 50 ቀን፣ አርባ ቀን፣ 30 ቀን የምታደርገው ነገር ዕድሜ ልክህ 12 ዓመት ሙሉ የለፋበትን የኢንትራንስ ውጤት መወሰን ይችላል። ለምሳሌ የ10,000 ሜትር ውድድር ላይ ካያችሁ አትሌቶቹ ሃያ አራት ዙር ስቴዲየሙን ይዞሩታል። ከዛ በጣም ጎበዝ የምትሉት አትሌት አንድ ዙር ሁለት ዙር ሲቀረው ፍጥነቱን ይጨምራል። በሙሉ አቅሙ በሙሉ ጉልበቱ አፈትልቆ ይወጣል። ከዛስ ያሸንፋል። የእናንተን ፍጻሜ 40 ቀን 50 ቀን ይቀር ነገ ማለት ነው ኢንትራንስ ስለዚህ በነዚህ ቀናት ውስጥ በሙሉ አቅማችሁ በሙሉ ትኩረታችሁ ክለሳ ካደረጋችሁ፣ በጣም ብዙ ጥያቄ ከሰራችሁ፣ ሞዴል ከተፈተናችሁ፣ ኢንትራንስ ላይ ኤክስፐርት ከሆናችሁ፣ በጣም ምርጥ ውጤት ታመጣላችሁ። ማለፍ ብቻ አይደለም፣ የሚያኮራ ቤተሰቦቻችሁን የሚያስደስት፣ እናንተም ህልማችሁን እንድትኖሩ የሚያደርግ ውጤት ታመጣላችሁ። ትልቁ ጥያቄ ግን እዚህ ጋር እንዴት አድርጌ 45 ቀኑን ልጠቀምበት ምን ባደርግ ነው እንዳልከው አይነት ውጤት የማመጣው? በዚህ አጭር ቀን ዝግጅት እያላችሁ ነው። እስከ መጨረሻው ድረስ አድምጡ። ስለዚህ ከኢንትራንስ በፊት በሚቀራችሁ 45 ቀን በእያንዳንዱ ቀን ለምን ያህል ሰዓት እንደምትከልሱ፣ ለምን ያህል ሰዓት ፈተና እንደምትሰሩ፣ የትኛውን ትምህርት ቅድሚያ እንደምትሰጡ፣ እያንዳንዱን ነገር የሚያሳይ የ45 ቀን ፕላን አዘጋጅቼላችኋል። ለናቹራልም ለሶሻልም ተማሪዎች በዚህ ፕላን የተለያዩ አመት ኢንትራንሶችን ማስተር ታደርጋላችሁ። ሶስት ዙር ሞዴልም ተካቷል። በአጭሩ በምሰጣችሁ የ45 ቀን ፕላን መጀመሪያ የከበዳችሁ ያስቸገሯችሁን ቻፕተሮች ትከልሳላችሁ፣ ከአስር ሺህ በላይ ጥያቄ ትሰራላችሁ። ታዲያ እንዴት ነው ኢንትራንስን በምርጥ ውጤት የማታልፉት? እርግጠኛ ነኝ ታልፋላችሁ። ስለዚህ የ45 ቀን ፕላኑን አጠር አጠር አድርጌ እነግራችኋለሁ። እስከ መጨረሻው አብራችሁ ከእናንተ የሚጠበቀው የምላችሁን ነገር ሰምታችሁ ቶሎ ወደ ተግባር መቀየር ነው። መቼም የሃይስኩል ተማሪ ከሆናችሁ በአንድ ሰዓት አንድ ቻፕተር መጨረስ ትፈልጋላችሁ። በተለይ እያንዳንዱን ትምህርት በቀላሉና በሚገባ መንገድ አስረድቶ አንዱን ቻፕተር በአንድ ሰዓት ጨርሱ። በጣም ብዙ ጥያቄ ከኢንትራንስ ከቴክስት ቡክም አሰርቶ ሾርት ኖት ሰጥቶ በቪዲዮ አስተምሮ በጌም መልክ ደግሞ ብዙ ጥያቄ እንድትሰሩ አድርጉ በየሳምንቱ ፈተና ፈትኖ ከክፍላችሁ የደረጃ ተማሪ እንድትሆኑ ውጤታማ እንድትሆኑ፣ ከዛ ደግሞ ኢንትራንስን ከ500 በላይ እንድታመጡ የሚረዳችሁ አፕሊኬሽን አለ። ፊውቸሬክስ ይባላል። እውቀትን፣ ውጤትን በአጭር ጊዜ በፍጥነት ታገኛላችሁ። ለናቹራል ተማሪዎች፣ ለሶሻል ተማሪዎች የቋንቋ ትምህርቶችን ጨምሮ ኢንግሊሽና ኤሴቲን ጨምሮ እናስተምራችኋለን፣ ጥያቄ እናሰራችኋለን። ፊውቸር ኤክስን ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸር ኤክስ ብላችሁ ታገኙታላችሁ። ስልካችሁ ላይ ከጫናችሁት በኋላ አፕሊኬሽኑ ስትከፍቱት የፈለጋችሁትን ኮርስ እየከፈታችሁ በነፃ የመጀመሪያውን ቻፕተር ሙሉን ማየት ትችላላችሁ። ከዛ የምናስተምርበት መንገድ ከወደዳችሁት ይሄማ ይጠቅመኛል፣ ኢንትራንስ እንዳልፍ ያደርገኛል፣ ምርጥ ውጤት እንዳመጣ ይረዳኛል ካላችሁ ፊት ለፊት አፕሊኬሽኑ ላይ አሁን እንዴት ልጀምር የምትል ቀይ ምልክት አለች። እሷን ነክታችሁ እዛ ላይ የሚላችሁን ነገር አድርጋችሁ ወዲያውኑ የፊውቸር ኤክስ አባል ሆናችሁ ውጤታማ መሆን ትችላላችሁ። አሁን በቀጥታ ወደ ወሳኙ አጀንዳችን ልግባ። መጀመሪያ በዚህ 45 ቀናት በሙሉ ትኩረትና ሞራል እንድትዘጋጁ ሶስት ነገር ያስፈልጋችኋል። እነዚህን ሶስት ነገሮች እነግራችኋለሁ፣ ከዛ የ45 ቀን ፕላኑን በዝርዝር አሳጥሬ አስረዳችኋለሁ። ከዛ እንዴት አድርጋችሁ የ45 ቀን ፕላን ፒዲኤፉን እንደምታገኙ እነግራችሁና እንጨርሳለን ማለት ነው። ስለዚህ በዚህ 45 ቀን ምርጥ ዝግጅት እንድታደርጉ ውጤታማ እንድትሆኑ ሶስት ነገር ያስፈልጋችኋል። የመጀመሪያው ትኩረት ነው፣ ፎከስ። አሁን ጊዜ የላችሁ። ስለዚህ መዘናጋት አትችሉ ቆራጥ መሆን አለባችሁ። የሚያዘናጋችውን ነገር በሙሉ ማቆም አለባችሁ። ከኢንትራንስ በፊት ላሉት 45 ቀናት ቴሌግራም ላይ ቻት ማድረግ አይቻልም። ቲክቶክ ሲገልቡ መዋል አይቻልም። ኢንስታግራም፣ ስናፕቻት ፌስቡክ መጠቀም አይቻልም! የምናቆመው ለዘላለም አይደለም፣ ለሚቀጥሉት 45 ቀናት ብቻ ህይወታችሁን ለሚቀይር ነገር ብላችሁ ጊዜያዊ ስሜት የሚሰጣችሁን ነገሮች በሙሉ አቁም። ያለበለዛ ሀሳባችሁ እየተበተነ በሙሉ ትኩረት በሙሉ አቅም መዘጋጀት አትችሉም። ከዛ የሚቆጫችሁ አሁን አይደለም ውጤት ሲመጣ ነው። ወይኔ ያን ጊዜ በሥነ ሥርዓት ተዘጋጅቼ ቢሆን ኖሮስ ባልዘናጋ ኖሮስ። አሁን ቲክቶክ ለህይወቴ ምን ይጠቅመኛል? ፊልም ማየት ለህይወቴ ምን ይጠቅመኛል? ቻት ሲያደርጉ ማደር ለህይወቴ ምን ጠቀመኝ? ለህይወቴ የሚጠቅመኝ ኢንትራንስ ብዘጋጅ ነበር፣ ብከልስ ነበር፣ ብዙ ጥያቄ ብሰራ ነበር ብላችሁ ይቆጫችኋል። ስለዚህ በትኩረት መዘጋጀት አለባችሁ። ሁለተኛው የሚያስፈልጋችሁ ነገር ትዕግስትና ጽናት። በ45 ቀኑ ፕላን ላይ በእያንዳንዱ ቀን ከ6 ሰዓት ከ7 ሰዓት በላይ ጥያቄ ልትሰሩ ክለሳ ልታደርጉ ትችላላችሁ። ስለዚህ የሆነ ሰዓት ቢደክማችሁ፣ አቦ ሰለቸኝ እኔ ለስጋዬ ነው ለነብሴ ነው ማለት የለባችሁ ስኬታማ ውጤታማ የምትሆኑ እስከ መጨረሻው በጽናት ከተጓዝክ ነው። የአምስት ዓመት የአስር ዓመት ፈተና ልትለማመዱ ትችላላችሁ። ቅዳሜና እሁድ እኛ ሶስት ትምህርቶችን ሞዴል ልንፈትናችሁ እንችላለን። እረፍት ልታጡ ትችላላችሁ። በህይወቴ ለፈተና እንደዚህ ተዘጋጅቼ ተጨንቄ አላውቅም ልትሉ ትችላላችሁ። እና ከ500 በላይ የምታመጣው እኮ በእድል አይደለም፣ በልፋት ነው። 550፣ 540፣ 530 የሚባለው ውጤት ዝም ብሎ ሀፕን አያደርግም። ኮሚትመንት ይፈልጋል። ኮንሲስተንት የሆነ ጥረት ይፈልጋል። ጀምሮ ማቁም አይቻልም። ያለበለዛ የ45 ቀኑ ፕላን ይቅርብ። ስለዚህ ትዕግስትና ጽናት ያስፈልግሃል። ሶስተኛውና የመጨረሻው ራስህን መውቀስ አቁም። ምን መሰላችሁ? በአርባ አምስት ቀን ፕላኑ መሰረት ጥያቄ መስራት፣ መከለስ፣ ኢንትራንስ ፈተና መፈተን ስትጀምሩ ብዙ ኤክስ ይገባባችኋል። ያኔ በቃ ይሄ ነው የእኔ መጨረሻ፣ አይ ጉዴ እንደዚህ ነው የምሆነው ኢንትራንስም ላይ ብላችሁ ተስፋ መቁረጥ የለባችሁ። ምን መሰላችሁ ኢንትራንስ የሚወጣበት የምትፈተኑበት የራሱ የጥያቄ አወጣትና አፈታተን ስልት አለው። እናንተ የለመዳችሁት አንድ ቻፕተር፣ ሁለት ቻፕተር አጥንታችሁ መፈተን ነው። ያኔ ጥያቄ ስትሰሩ ጥሩ ውጤት ታመጣላችሁ። ኢንትራንስ ግን ምናልባትም አንዱ ሳብጀክት ከሰላሳ ቻፕተር የወጣ ሊሆን ይችላል። ድብልቅልቅ ልቅ ያለ ነው። ስለዚህ አንዱን ስትሰራ ሌላውን ስትሰራ ግራ ይገባህና ኤክስ ሊገባብህ ይችላል። ይህንን ልታስተካክል የምትችለው በድግግሞች ነው። ምን መሰላችሁ? በአንድ ቀን ስፖርት ጡንቻ አታወጣም። ከደጋገምክ ብዙ ከሰራህ ነው። ስለዚህ ኢንትራንስም ልምምድ ይፈልጋል። መጀመሪያ ስትፈተኑ ከመቶ 30፣ አርባ ምናልባት በጣም ታግላችሁ 50 ልታመጡ ትችላላችሁ። ኢትስ ኖርማል። ከዛ ግን የሚከብዳችሁን የተሳሳታችሁትን ስትከልሱ ደግማችሁ ጥያቄ ስትሰሩ ውጤታችሁ ወደ 60፣ ወደ ሰባ ከፍ ይላል። ከዛ አሁንም በጣም ስትከልሱ ብዙ ጥያቄ ስትሰሩ ሶስት ዙር ሞዴል ስትፈተኑ ውጤታችሁ ወደ 80 ወደ 90 ይጠጋል። ይኸውላችሁ 500 የምታመጡት በሂደት ነው፣ በፕሮሰስ ነው። በአንድ ጊዜ አትደርሱም ወደ 500። መጀመሪያ ላይ ምናልባት 150 ነው የምታመጡት ከ600። ከዛ ሁለት መቶ ታመጣላችሁ። ከዛ ማስተር ስታደርጉት ኢንትራንስ ላይ ኤክስፐርት ስትሆኑ 500 ቀላል ይሆናል። ይውላችሁ ሬፒቲሽን ኢዝ ማስተር ኦፍ ስኪል ይባላል። ድግግሞሽ የትኛውንም ስኪል ማስተር እንድታደርጉት ያደርጋቸዋል። ስለዚህ እነዚህን ሶስት ነገሮች ያዙልኝ። መጀመሪያ በትኩረት ነው የምትዘጋጁት። ሁለተኛ ትዕግስትና ጽናት ያስፈልጋችኋል። መጨረሻ ላይ ራሳችሁን መውቀስ ታቆማላችሁ። አሁን የ45 ቀን ፕላኑን ልንገራችሁ። የ45 ቀኑ ፕላን ለሶስት ይከፈላል። የመጀመሪያ ዙር አለ፣ ሁለተኛ ዙር አለ፣ ሶስተኛ ዙር አለ። የመጀመሪያው ዙር 15 ቀን ይወስዳል። በዚህ ዙር ውስጥ ኢንትራንስ ፈተናዎችን ኤክስፐርት እንሆናለን፣ እንለማመዳለን፣ ክለሳ እንሰራለን። ልክ 15 ቀኑ ሲያልቅ የመጀመሪያው ዙር ሞዴል ትፈተናላችሁ። ከዛስ ወደ ሁለተኛው ዙር ዝግጅት እንገባለን። ይሄም 15 ቀን ይወስዳል። አሁንም ኢንትራንስ ጥያቄዎች እንሰራለን፣ ክለሳ እናደርጋለን፣ እያንዳንዱን ትምህርት እንለማመዳለን ለማመዳለን። ከዛስ 15 ቀኗ ስታልቅ ሁለተኛ ዙር ሞዴል ትፈተናላችሁ። ከዛስ ወደ ሶስተኛ ዙር እንገባለን። ሶስተኛው ዙርም ላይ እንደዚሁ 15 ቀን ሙሉ ክለሳ እናደርጋለን፣ ኢንትራንስ ጥያቄ እንሰራለን። ስንጨርስ ሶስተኛው ዙር ላይ የሶስተኛ ዙር ሞዴል ትፈተናላችሁ። ከዛ በኋላ ኢንትራንስን ገብታችሁ በኮንፊደንስ ትሰሩታላችሁ ማለት ነው። ስለዚህ የ45 ቀኑ ፕላን ለሶስት ተከፍሏል። ሶስት ፒዲኤፎችን እንሰጣችኋለን ማለት ነው። ስለዚህ በእያንዳንዱ ቀን በጣም ብዙ ጥያቄ እንሰራለን። በአንድ ቀን አንድ ሳብጀክት ብቻ ነው መዘጋጀት የምንችለው ለምን መሰላችሁ? ማትስ እየተዘጋጀን ጥያቄ እየሰራን እየከለስን ወደ ኬሚስትሪ ከሄድን ሊደበላለቅብን ይችላል ሀሳባችን ማለት ነው። ስለዚህ በትኩረት አንድ ቀን አንድ ትምህርት ነው የምንጨርሰው። ለምሳሌ ሰኞ ሚያዝያ 13 ኢንግሊሽን እንሰራለን ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? ኢንግሊሽ ኢንትራንስ 2012 እና 2013 ፈተናን እንፈተናለን። የምንሰራው ሰዓት ይዘን እንደ ፈተና ሳይሆን አንድ ጥያቄ እየሰራን መልሱን እያየን ከነማብራሪያው ነው የምንሰራው። እንደዛ እያደረግን ነው ምንቀጠል። ከዛ ጥያቄ ስንሰራ ከተሳሳትን ወይ ከከበደን ማስታወሻ ላይ እንጽፋል። የከበደንን ቶፒክ ወይም ቻፕተር ማለት ነው። ለምሳሌ የተሳሳታችሁት ኮንዲሽናል ሴንቴንስ ስትሰሩ ከሆነ ኮንዲሽናል ሴንቴንስ ሪቫይዝ አደርጋለሁ ትላላችሁ። ብዙ ተማሪዎች ፓሴጅ ሲሰሩ ብዙ ኤክስ ይገባባቸዋል። ስለዚህ ፓሴጅ እንዴት መስራት እንዳለብኝ እዘጋጃለሁ ለማመዳለሁ ብላችሁ ትጽፋላችሁ። ይህንን ሁሉ የምታደርጉት ኢንትራንስ ጥያቄውን እየሰራችሁ እዚያው ትሰራላችሁ። ወዲያው መልሱን ታያላችሁ። ኤክሲ ገባባችሁ ለምንድን ነው ብላችሁ ኤክስፕላኔሽን ታያላችሁ። ከዛ ይህንን ነገር ሪቫይዝ አድርጋለሁ ብላችሁ ማስታወሻ ትጽፋላችሁ። ጥያቄ መዝለል አይቻልም። ቢከብዳችሁ ራሱ ሞክራችሁት ታልፉና ማስታወሻ ላይ ይሄ ቻፕተር ከብዶኛል ብላችሁ ትጽፋላችሁ። ዋናው ዓላማ ጥንካሬና ድክመታችሁን እንድትለዩ ማድረግ ነው። ከዛ ማስታወሻችሁ ላይ የጻፋችሁን የከበዳችሁን የተሳሳታችሁትን ጥያቄ ወይም ቻፕተር ትከልሳላችሁ፣ ታጠናላችሁ። በዛ ቻፕተር ላይ በጣም ብዙ ጥያቄ ትሰራላችሁ። ይህን ለምንድን ነው ማደርገው ካላችሁ፣ ከዚህ በኋላ ይሄ የከበዳችሁ ጥያቄ እንዳይከብዳችሁ ነው። ስህተታችሁን እንዳትደግሙት ነው። ከዚህ በፊት ኢንትራንስ ላይ በጣም ከፍተኛ ያመጡ ተማሪዎች ትልቁ ሚስጥራቸው ይሄ ነው። መጀመሪያ ጥያቄ ይሰራሉ። ጥያቄ እየሰሩ የሚከብዳቸውን ነገር ማስታወሻ ላይ ይጽፋሉ ይህ ቻፕተር ከብዶኛል ልከልሳሉ ይላሉ ከዛ ሁለተኛ ምን ያደርጋሉ መሰላችሁ ይከልሳሉ የከበዳቸው የተሳሳቱት ላይ በደንብ አድርገው ይከልሳሉ ያጠኑታል ሶስተኛ ጥያቄ ይሰሩበታል ከዛ በኋላ ደግሞ አይሳሳቱ የፊውቸርክስ አባል ለሆነ ተማሪ ይሄንን ማድረግ በጣም ቀላል ነው ምክንያቱም ፊውቸርክስ ላይ ከ2012 ጀምሮ እስከ 2016 ሁሉም የኢንትራንስ ፈተናዎች ተለቀዋል እነዚህን ትራንስፈተኖች ደግሞ የተለቀቁት እናንተ በምትፈተኑት መሰረት ነው። ዘጠኝና አስርን በድሮ ካሪኩለም፣ አስራ አንድና አስራ ሁለትን በአዲሱ ካሪኩለም መሰረትን ይመረጥ ነው። እናንተ ያልተማራችሁትን ጥያቄዎች በሙሉ ቀንሰን አውጥተናቸዋል። ስለዚህ ለምሳሌ የ2012 ኢንግሊሽ ፈተናን ፊውቸር ኤክስ ላይ ትከፍቱታላችሁ። ስማችሁን ትጽፋላችሁ። ከዛ ጥያቄውን ከነመልሱና ከነ ማብራሪያው ወዲያው ወዲያው እንዲያሳያችሁ ኢሚዲየትሊ የሚለውን ኦፕሽን ትነካላችሁ። ከዛ ጥያቄውን ትሰራላችሁ መልሱን እና ኤክስፕላኔሽኑን እያያችሁ ትቀጥላላችሁ። የከበዳችሁ የተሳሳታችሁትን ማስታወሻ ላይ ትጽፋላችሁ። ከዛስ ጥያቄውን ጨረሳችሁ፣ የ2013ንም እንደዛው ትሰራላችሁ። አሁንም የከበዳችሁ የተሳሳታችሁትን ማስታወሻ ትጽፋላችሁ። ከዛስ ከዛ በኋላ ፈተናውን እንደጨረሳችሁ ምን ታደርጋላችሁ? እዛው ፊውቸር ኤክስ ላይ ኢንግሊሽ አድቫንስ ዲቪዥን ፎር ኤንትራንስ የሚለውን ትከፍቱትና እናንተ የከበዳችሁ ለምሳሌ ፓሴጅ ይሆናል የከበዳችሁ ወይ ፓራግራፍ ኮሄረንስ ሊሆን ይችላል የከበዳችሁ። እሱን እከልሳለሁን ያላችሁ ታዲያ ትመጡና ፓሴጅ እንዴት እንደሚሰራ ስትራቴጂ እዛው ፊውቸር ኤክስ ላይ ታያላችሁ። የተለያዩ ፓሴጆችን እየሰራን ቪዲዮ አሳይተናችኋል ስላላችሁ አሁን ከማትሪክ ጥያቄዎች አምስት ፓሴጆችን እንወስድና እነሱን ፓሴጆች የምንሰራ ይሆናል። ከዛ በኋላ የሚኖራቸውን ፓተርን ወይም ተመሳሳይነት እያየን እንሄዳለን። እንዲሁም የፓሴጅ ጥያቄዎች እንዴት መመለስ እንችላለን። ስለዚህ እሱን ቪዲዮ ታያላችሁ፣ ጥያቄውን አብራችሁ ትሰራላችሁ። ፓራግራፍ ኮሄረንስንም እንደዛው ትለማመዳላችሁ። ሌሎችም የከበዳችሁን ቻፕተሮች አድቫንስድ ሪቪዥን ላይ ብቻ አይደለም ኢንግሊሽ ፎር ግሬድ 11 እና 12 የሚለው ላይ እየገባችሁ ታያላችሁ። ማለት ይሄ ማለት ክፍተታችሁን በሙሉ ትደፍናላችሁ። ቅድም የተሳሳታችሁትን አሁን አትሳሳቱ። ቅድም የከበዳችሁ አሁን አይከብዳችሁ። በነገራችን ላይ የ45 ቀን ፕላኑ ላይ ለምን ያህል ሰዓት በየቀኑ ጥያቄ እንደምትሰሩ፣ ለምን ያህል ሰዓት እንደምትከልሱ እሱም ብቻ አይደለም የትኛው ኮርስ ውስጥ ገብታችሁ እንደምትከልሱ ፊቸር ኤክስ ላይ ሁሉን ነገር እዛው እንድጨርሱ ያግዛችኋል። ከእናንተ የሚጠበቀው የሚላችሁን ማድረግ ብቻ ነው። ከዛ ሁለተኛ ቀን ማክሰኞ ሚያዝያ 14 ወደ ማትስ ትገባላችሁ ማትስ 2012ን እንሰራለን ለማትስ ሲሆን በቀን አንድ ፈተና ወይም የአንድ ዓመት ነው የምንሰራው እና ኢንግሊሽ ሁለት ሰዓት ምናምን ነው የሚፈጅባቸው ማትስ ግን ሶስት ሰዓት ስለሆነ አንዱን ነው የምንሰራው ከዛስ ማትስን ትከፍታላችሁ እዛው ፊውቸር ኤክስ ላይ ከዛ ስማችሁን ትጽፋላችሁ ከዛ ኢሚዲየትሊ የሚለውን ትነካላችሁ ምክንያቱም ወዲያውኑ የጥያቄውን መልስ እንዲያሳያችሁ ከዛስ ወረቀት አውጥታችሁ በጥንቃቄ ጥያቄውን ትሰራላችሁ ትፈልጣላችሁ ከዛስ ስትሳሳቱ ታዩታላችሁ። መልሱ ማብራሪያውን ታያላችሁ። ከዛስ ይህን ቻፕተር እከልሳለሁ፣ ፋንክሽን ኤንድ ሪሌሽን ሪቫይዝ አደርጋለሁ ብላችሁ ማስታወሻ ላይ ትጽፋላችሁ። የከበዳችሁን ማለት ነው። ጂኦሜትሪ ረስቻለሁ፣ ሪቫይዝ አደርጋለሁ፣ ወይ ደግሞ ስታትስቲክስ ላይ ስለ ሚን፣ ስለ ሚዲያን፣ ስለ ሞድ ፎርሙላ መሸምደድ አለብኝ፣ የኳርታይል የዲሳይል የፐርሰንታይል እኮ ፎርሙላ ጠፍቶብኛል ብላችሁ ትጽፋላችሁ። ከዛስ የ2012ን ኢንትራንስ ፈተና ሞክራችሁት ልክ ስትጨርሱ እከልሳለሁ ያላችሁትን ነገር በሙሉ ፊውቸርክስ ላይ እዛው ማቴማቲክስ አድቫንስድ ሪቪዥን ፎር ኢንትራንስ የሚለውን ኮርስ ትከፍቱና የ11 እና የ12ን በጥንቃቄ የተሰራውን የከበዳችሁን ትከፍታላችሁ። ከፈለጋችሁ የዘጠኝና የአስር ኦልድ ማቴማቲክስ ሁለቱም ኮርሶች አለው በአንድ ሰዓት አንድ ቻፕተር ይጨርስላችኋል። ከዛስ የከበዳችሁን እየመረጣችሁ ትከልሳላችሁ ማለት ነው። አሁን የሚከብዳችሁ ምን እየሆነ ይሄዳል? እየቀለለ ይሄዳል። ከዛስ በቀጣዩ ቀን ሮብ ሚያዝያ 15 ምን ይፈጠራል? ማትስን አሁንም 2013 እንሰራለን። ትላንት 2012፣ አሁን 2013። ከዛስ ትላንት ያደረግነውን አሁንም እንደግማለን። ጥያቄውን እንከፍታለን። ኢሚዲየትሊ ሚሊዮን እንመርጣለን። አንድ ጥያቄ እየሰራን መልሱን ከነማብራሪያው እያየን እንቀጥላለን። ስንሳሳት ማስታወሻ ላይ እንጽፋለን። ይህንን እከልሳል፣ ይህንን እከልሳል። ከዛስ ሰርታችሁ ስጨርሱ እዛ ፊውቸር ኤክስ ላይ ትገቡና፣ ሪቪዥን አድቫንስድ ሪቪዥን ፎር ኢንትራንስ ቢሎን የማትሰብ ትከፍቱና ታያላችሁ። ከዘጠኝና ከአስር ከሆነ ኦልዱን ትከፍቱና ታያላችሁ። እንደዚህ እያደረጋችሁ ቀጣዩ ቀን ኤስኤቲ ይሆናል። ኤስኤቲ ደግሞ እንደ እንግሊሽ 2012 እና 2013 በአንድ ቀን ነው የምንፈተነው። ስለዚህ እሱንም እንደዛ ኢሚዲት የሚለውን እየነካችሁ ትገባላችሁ። ከዛ ፈተናውን እዛው ትሰራላችሁ። ከዛ ኤስኤቲ የከበዳችሁን ለይታችሁ ትጽፋላችሁ። አናሎጂ ከብዶኛል፣ እሰራለው ሪቫይዝ አደርጋለሁ ሜቢ ደግሞ ብዙ ቮካብለሪ መሸምደድ ካለባችሁ አዳዲስ ቃላቶችን ከዛው ከዛው ከኢንትራንስ ፈተናው ታወጣላችሁ። ሲነኒም እና አንተኒም ከሆነ ቃላቶቹን ከነትርጉማችሁ ማስታወሻችሁ ላይ ትጽፋላችሁ። ከዛስ ልክ ጥያቄውን ሰርታችሁ ስጨርሱ እዛው ፊውቸር ኤክስ ላይ ኤስቲ ፎር ግሬድ 12 የሚለውን ቻፕተር ትከፍቱና ኮርስ ትከፍቱና እዛ ላይ እናንተ የከበዳችሁን ቻፕተር ከፍታችሁ ቪዲዮ ታያላችሁ። በነገራችሁ ላይ ቪዲዮ ማየት ብቻ አይደለም፣ አጤሬራ ማንበብ ትችላላችሁ፣ አብራችሁ ጥያቄ መስራት ትችላላችሁ። ዋናው ዓላማ ቅድም ኢንትራንስ ስትለማመዱ የከበዳችሁን ዋናው ኢንትራንስ ላይ ለ2017 ስትፈተኑ እንዳይከብዳችሁ አሁን መጨረስ ነው። ገባችሁ? የቤት ስራችሁን አሁን ነው የምትሰሩት። የሚከብዳችሁን ሁሉ በቀላሉ ትከልሱት አላችሁ ማለት ነው። ስለዚህ ጥያቄ ስትሰሩ ብዙ ኤክስ ቢገባባችሁ ራሳችሁን ጀጅ እንዳታደርጉት። አሁን ልምምር ላይ ነን። የቱ ጋር እንዳላችሁ ራሳችሁን እንድታውቁ የቱ ክፍተታችሁ፣ የቱ ጥንካሬያችሁ፣ የቱ ድክመታችሁ እንደሆነ እንድታውቁ እንዲህ እንዲህ እያለን ኢንግሊሹን፣ ማትሱን፣ ኤሴቲን፣ ፊዚክሱን፣ ባዮሎጂን፣ ኬሚስትሪን እንጨርሳለን የናቹራል ተማሪዎች። የሶሻሎችም እንደዛው ማትሱን፣ እንግሊሽን፣ ኤሴቲን፣ ሂስትሪን፣ ጂኦግራፊን፣ ኢኮኖሚክሱን እንጨርሳለን። ቀጣይ የምናደርገው የ45 ቀን ፕላኑ ላይ በፕሮግራሙ መሰረት የ2012 እና የ2013 ኢንትራንስን ሰዓት መድበን አሁን እንደ ኢንትራንስ ተፈታኝ ቁጭ ብለን እንፈተናለን። አሁን ወዲያውኑ ጥያቄውን ሰርተን መልሱን ማየት አይቻልም። ሙሉን ከሰራን በኋላ መጨረሻ ላይ ውጤታችንን እናየዋለን። ስለዚህ ልክ ጥያቄ ስትሰሩ ኢሚዲየትሊ የሚለውን ሳይሆን የምትነኩት ባይ ዘ ኢንድ ኦፍ ዘ ኩዝ የሚለውን ትነካላችሁ። እንግሊሽ ለምሳሌ የሁለት ሰዓት ፈተና ነው። ስለዚህ ሁለት ሰዓት ወስዳችሁ ትፈተናላችሁ። የ2012፣ የ2013 እንደዛ ሁለት ሰዓት ወስዳችሁ ትፈተናላችሁ። ማትስ የሶስት ሰዓት ፈተና ነው። ሶስት ሰዓት ይሰጣችኋል። ሶስት ሰዓት ትይዛላችሁ፣ ትፈተናላችሁ። የ2012ና የ2013 ሁሉንም ማለት ማትሱንም እንግሊሽንም ፊዚክሱንም ኬሚስ እንደዛው፣ ለሶሻልም እንደዛው ሁሉንም ትፈተናላችሁ። እርግጠኛ ነኝ አሁን የሚመጣው ውጤት በጣም ምርጥ ነው። ለምን? ከዚህ በፊት ተፈተናችሁታል፣ ታውቁታላችሁ። ክፍተታችሁን ደግሞ አስተካክላችሁ መጥታችኋል። የከበዳችሁን ነገር አጥንታችኋል። ስለዚህ የተሻለ ውጤት ታመጣላችሁ። ግን አሁንም ደግማችሁ የተሳሳታችሁት በጣም የሚቆጫችሁ ቶፒክ ካለ ወይም ቻፕተር ካለ ማስታወሻ ትጽፋላችሁ። አሁንም ደግሞ ይሄኛውን ቻፕተር ሪቫይዝ አደርጋለሁ ትላ ከዛ የ2012 እና የ2013 ኢንትራንስ ፈተናን ኤክስፐርት ሆንን ማለት ነው፣ ማስተር አደረግ ነው ማለት ነው። 15 ቀኑ ያልቃል። ልክ እዛች ጋር ቅዳሜና እሁድ የመጀመሪያው ዙር ሞዴል ትፈተናላችሁ፣ ቅዳሜና እሁድ ማለት ነው። ከዛስ እሁድ ማታ ውጤታችሁን ከ600 እንነግራችኋለን። የቱ ጋር እንዳላችሁ ራሳችሁን ታውቁበታላችሁ። ከሁላችሁም አምስት ከፍተኛ የሚያመጡትን ቶፕ የሚያመጡትን ልጆች እንሸልማለን፣ ልዩ ሽልማት እናዘጋጃለን። አላማው ግን እናንተን ማወዳደር አይደለም፣ ለኢንትራንስ ማዘጋጀት ከዛስ በማግስቱ ሁለተኛው ዙር የኢንትራንስ ዝግጅት ይቀጥላል ማለት ነው። ሚያዚያ 27 ሰኞ ዕለት ደግሞ ምን ይሆናል ማለት ነው? ኢንግሊሽ 2014 ብለን እንጀምራለን። 2015ን እንሰራለን። እንደ ቅድሙ ቅድም ያደረግነውን አሁን እናደርጋለን። አሁን ደግሞ ኢሚዲየትሊ እንለውና አንዱን ጥያቄ እንሰራለን። መልሱን እናያለን። ኤክስፕላኔሽን እናያለን። እንደዛ እያደረግን የከበደንን ማስታወሻ እንጽፋለን። እርግጠኛ ነኝ አሁን ብዙ ነገር አይከብደንም። ባለፈው ከብዶን የነበረው አሁን ለኛ ቀላል። አሁን የሚሸውዱንን ግን እንጽፋለን። ሪቫይዝ ለማድረግ ማለት ነው። ይሄ ከብዶኛል፣ ይሄን እሰራለሁ። አሁን የከበደኝ ደግሞ ቴንስ ላይ ፓስት ፐርፌክትና ፕሬዘንት ፐርፌክት ነው፣ ፎር እና ሴንስ ነው። እነሱ ላይ ብቻ እንለማመዳ፣ ሪቫይዝ አደርጋለሁ። ለምን ሌላውን ታውቁታላችኋ። ስለዚህ የሚከብዳችሁ ነገር እያነሰ እያነሰ ይመጣል። በማግስቱ ማትስ ይቀጥላል። 2014 ቀጣይ ማትስ 2015 ኤስ ኤ ቲ እያለ እያለ ደግሞ ልክ 15 ቀኑ ሊያልቅ ሲል ደግሞ 2014ና 2015ን አሁንም ሰዓት መድባችሁ ቁጭ ብላችሁ ትፈተናላችሁ ማለት ነው። አሁንም ውጤታችሁ ከፍ ማለት ይጀምራል። ከዛስ ቅዳሜና እሁድ ሁለተኛ ዙር ሞዴል እንፈትናችኋለን። እሁድ ማታ ውጤታችሁን ከ600 እንነግራችኋለን። ከዛስ ሶስተኛ ዙር ወይም የመጨረሻው ዙር የሞዴል ዝግጅት ጋር እንገባለን። እንደዛው የ2016ን ከዛ ደግሞ ሞዴል የፈተናችሁን ደግሞ ከነ መልሱ ከነ ማብራሪያው በፒዲፍ እንሰጣችኋለን። ስለዚህ ጥያቄውን ከነ መልሱ ከነ ማብራሪያው እንደ ኖት ታጠምጣላችሁ፣ ሞዴሉን ማለት ነው። የ2016ንም እንደዛው እንደ ቅድሙ ትዘጋጃላችሁ። ኤቭሪ አሁን የምላችሁን እያንዳንዱን ነገር በዚህ ሰዓት እንዴት ታደርጋላችሁ፣ ለዚህን ያህል ሰዓት ታጠናላችሁ፣ ለዚህን ያህል ሰዓት ጥያቄ ትሰራላችሁ፣ ይህን ትምህርት እንዴት አደርጋላችሁ የሚለውን ሁሉንም ፕሮግራም ሞዴሉን ጭምር በዚህ ቀን ይህን ሞዴል ትፈተናላችሁ፣ በዚህ ሰዓት ማት፣ በዚህ ሰዓት እንግዲህ እያለ የ45 ቀን ፕላኑ ላይ አለ ሁሉም ነገር አሁን ማወራው። ከዛ መጨረሻ ላይ ሶስተኛ ዙር ሞዴል ቅዳሜና እሑድ ትፈተናላችሁ። ከስድስት መቶ እንነግራችኋለን፣ እዛ ጋር እንጨርሳለን። ይሄ ማለት ልክ እዛሽ ፖይንት ጋር ስንደርስ ኢንትራንስ ምናልባት በጣት የሚቆጠር ቀን ነው የሚቀረው፣ አንድ ሳምንት አስር ቀን ምናምን። ስለዚህ ዘና ብላችሁ ምን ታደርጋላችሁ? ከፈት እያደረጋችሁ ጥያቄ ትሰራላችሁ። ሶስቱን ሞዴሎች ከነመልሳቸው በፒዲኤፍ ከነ ማብራሪያው እንሰጣችኋለን። እንደ ኖት ታነቡታላችሁ። ይሄ ማለት በአንድ ድንጋይ ሁለት ወፍ ነው። ምን መሰላችሁ? የኢንትራንስ ጥያቄ እየሰራችሁ ነው። አደሴም ታይም ደግሞ የረሳችሁትን እያስታወሳችሁ እንደኖት ኖት እያነበባችሁ። ከዚህ በኋላ ኢንትራንስ ገብታችሁ መስቀል ነው ከእናንተ የሚጠበቀው በቃ ከአምስት መቶ በላይ ማምጣት እንዴት ነው የማትችሉት? አስባችሁታል? በእነዚህ ቀናቶች ውስጥ በጣም ብዙ ቻፕተር ከቨር ታደርጋላችሁ። እሱ ብቻ አይደለም፣ ከአስር ሺህ በላይ ጥያቄ ትሰራላችሁ። ሶስት ዙር ሞዴል ትፈተናላችሁ። እንደዚህ ተዘጋጅታችሁ እንዴት ነው ከአምስት መቶ በላይ የማታመጡት? አሁን ትልቁ ጥያቄ የአርባ አምስት ቀኑን ፕላን ፒዲኤፉን እንዴት ላገኘው የሚለው ነው። እሱን ለማግኘት ፊውቸር ኤክስ አፕሊኬሽንን ትከፍቱታላችሁ። ከዛ ኦንላይን የሚለውን ትነኩታላችሁ ከዛ ከላይ ጀነራል ኮርስ የሚለው ላይ የጥናት ፕሮግራም እና የኢንትራንስ ፈተና ቻሌንጅ የሚለው ኮርስ ትከፍቱታላችሁ። እሱን ከፍታችሁት ወደታች ወደታች ዝቅ ታደርጉትና መጨረሻ ላይ የ45 ቀን ፕላን የመጀመሪያ ዙር ፕሮግራም የሚላለን። እሱ ማለት የመጀመሪያውን 15 ቀን ፕላኑን የምታገኙበት ፒዲኤፍ እና የሞዴል ፈተናዎቹን ታገኛላችሁ። ሞዴል ፈተናዎቹን አሁን ብትከፍቷቸው አይሰሩም፣ ምክንያቱም ቀን አላቸው የሚከፈቱበት ቅዳሜና እሁድ የፈተናው እለት ነው የሚሰሩት። ከዛ ዝቅም ስታደርጉት ቀጣዩ ቻፕተር ላይ የ45 ቀን ፕላን ሁለተኛ ዙር ወይም የሁለተኛው 15 ቀን ፒዲፍ ፕላኑና ሞዴሎቹ አለ። ከዛስ የሶስተኛ ዙርም እንደዛ ውዛ ጋር አለ ፕላኑና ሞዴሎቹ ማለት ነው። ከዛ ፕላኑን ከፍታችሁ በፕላኑ መሰረት ወደ ተግባር ትገባላችሁ። ልክ ቀኑ ሲደርስ ሞዴሉን ትፈተናላችሁ ማለት ነው። የፊውቸር ኤክስ አባል የሆነ ተማሪ ሁሉንም ነገር ያገኛል። የ45 ቀን ፕላኑን ያገኛል። ሞዴሉን በሙሉ ያገኛል። ከዛ ሪቫይዝ የሚያደርግባቸው ሁሉንም ኮርሶች ሁሉንም ትምህርቶች ሪቪዥኖች በሙሉ ያገኛል በቪዲዮም በሾርት ኖትም፣ በጥያቄም መልክ በጌምም መልክ ማለት ነው። በተጨማሪ ከ2012 እስከ 2016 ያሉትን ቅድም ያሳየኋችሁን ፈተናዎችን በሙሉ ተመርጦ በእናንተ ስታንዳርድ መሰረት ተመርጦ እሱን ሁሉ ያገኛል። የፊውቸርክስ አባል መሆን እፈልጋለሁ የምትሉ ተማሪዎች ደግሞ እዛው አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትለዋን ቀይ ምልክት ነክታችሁ እዛ ላይ የሚላችሁን ነገር አድርጋችሁ ወዲያውኑ አባል ሆናችሁ የ45 ቀን ፕላኑን ማግኘት ከኛ ጋር አብራችሁ ለኢንትራንስ መዘጋጀት ውጤታማ መሆን ትችላላችሁ። ፈተና ክፍል ስትገቡ ደግሞ እንዳትደነግጡ ተረጋግታችሁ እንድትሰሩ የፈተና ሳይኮሎጂ ማወቅ አለባችሁ። የ10 ደቂቃ ቪዲዮ ናት። እዛው ፊውቸር ኤክስ አፕሊኬሽኑ ላይ አለ በሰባት ቀን ጎበስ ተማሪ የሚለው ኮርስ ውስጥ የመጨረሻው ቻፕተር፣ ሰባተኛው ቻፕተር ላይ ከፈተና በፊት ምን ማድረግ እንዳለባችሁ ፈተና ክፍል ከገባችሁ በኋላ እዛው ፈተና ክፍል ምን ማድረግ እንዳለባችሁ እንደሌለባችሁ ኤቭሪቲንግ ይነግራቸዋል። አጭር ቪዲዮ ናት፣ እሷን ሳታዩ እንዳትገቡ። አደራሱን ቪዲዮ ማየት አለባችሁ። ለኢንትራንስ በጣም ይጠቅማቸዋል። በተለይ ሳይኮሎጂችሁ አስተካክላችሁ ትገባላችሁ። አንዳንድ ጊዜ ምርጥ አድርጋችሁ ስለተዘጋጃችሁ ብቻ አይደለም። ፈተና ክፍል ከደነገጣችሁ፣ ጥያቄ ስትሰሩ ግራ ካተጋባችሁ፣ ውጤታችሁ ዝቅ ይላል። ከዛ ከፈተና ስትወጡ ፈተና ጥያቄውን ታዩትና እንደዚህ ቀላል ነበር እንዴ ምን ሆኜ ነው ብላችሁ ይቆጫችኋል። ስለዚህ ሳይኮሎጂውንም ማወቅ አለባችሁ። እንደምትዘጋጁ ሁሉ ፈተና ክፍልም በጣም ጥንቃቄ ማድረግ አለባችሁ። ስለዚህ ይህን ቪዲዮ ማየት እንዳትረሱ። አለቀ። ከእናንተ የሚጠበቀውን ሁሉ አድርጋቸዋል። ከዚህ በኋላ የፈጣሪን ምላሽ ነው የምጠብቁት። በነገራችን ላይ ይህን ቪዲዮ በጣም ዘግይቶ ያየ ተማሪ አንድ ወር ሲቀረው፣ 20 ቀን ሲቀረው ያየ ተማሪ የ45 ቀን ፕላኑን ገብቶ ተከታትሎ ሞዴሉን ቶሎ ቶሎ ተፈትኖ ሊደርስብን ይችላል። ዋናው ባለቀ ሰዓትም ቢሆን መዘጋጀትህ ነው። ማርፈድ፣ መዘናጋት ዋጋ ያስከፍላል። ይህን ቪዲዮ ባያችሁበት ቅጽበት ቶሎ ወስናችሁ ጀምሩ። በተለይ የፊውቸር ኤክስ አባላት ለሁላችሁም የኢንትራንስ ተፈታኞች መልካሙን ሁሉ እመኛለሁ። ፈጣሪ ይርዳችሁ።